ሚን ኩል ዓይቢን ከእነክ ቅድ ኮሊቅተ ከመተሻኡ ውድና የተከበራችሁ የማሻአላህ ቲዩብ ቤተሰቦች ይህን ቲዩብ ለመጀመሪያ ጊዜ ከሆነ እየጎበኛችሁ ያላችሁት ላይክና ሰብስክራይብ በማድረግ ሌሎችን መሰል ስራዎች እንድሰራ በረታቱኝ። ይህን ቪዲዮ ስታዩ የሰላት ሰዓት ደርሶ ከሆነ እባካችሁ አቁሙና ወደ ሰላት ሂዱ። ዛሬ በዚህ ቻጭር ቪዲዮ ልናይ የምንሞክረው ዝምድናን መቁረጥ የሚቻልበት አራት ሁኔታዎችን እናያለን። እንጀምር። የመጀመሪያው በዲናችን ላይ በሰውነታችን ላይ ጉዳት የሚያስከትልብን ከሆነና ጉዳቱን መሸከም የማንችልበት ሁኔታ ውስጥ ከገባን አንድ ዝምድናን መቁረጥ እንችላለን። በዚህ ላይ አላህ ሱብሃነሁ ወተዓላ ምንም አይነት ቅጣት አይቀጣንም ማለት ነው። ሁለተኛው ደግሞ ዝምድና የምንቀጥላቸው ወገኖች የሌላ እምነት ተከታይ ሆነው በእስልምናታችን ምክንያት በእስልምናችን ምክንያት አዛ የሚያደርጉን ከሆነ፣ ለመግደል ሙከራ የሚያደርጉ፣ ዲናችንን የሚያንቋሽሹ፣ ሌሎችን መሰል ተግባራቶች የሚያደርጉብን ከሆነ እነዚህን ሰዎች ብንርቃቸው ምንም አይነት ወንጀል አይኖርብንም። ሶስተኛ ዝምድና የምንቀጥላቸው ወገኖች በጭራሽ አትድረሱብኝ ብለው ካስጠነቀቁን ከዛም አልፈው ሌላ ነገር የሚያደርሱብን ከሆነ በግልጽ የነገሩን በራቸውን ማይከፍቱልን ስልካችንን ማያነሱልን ከሆነ እነዚህን ዝምድናዎች ብንቆርጣቸው አላህ ዘንድ የተፈቀዱና ምንም አይነት ችግር የማያመጡብን ናቸው። አራተኛ ይህንን ዝምድና በመቆረጣችን ይልቅ አላህ ዘንድ አጅር የሚያስገኝልን ሆኖ እናገኘዋለን። አላህ ይህንን ዝምድናችን ባለመቀጠላችን አጅራችንን እጥፍ ድርብ ያደርጋል ማለት ነው። ምክንያቱም ለሱ ብለን ነው የራቅናቸው። እነዚህ ሰዎች የአላህን ውሳኔዎች በግልጽ የሚቃወሙ ዘመዶች ከሆኑ ሰላት፣ ውርስ፣ ዘካ እና ሌሎችም እነዚህን የመሳሰሉ የአላህን ሱብሃነሁ ወተዓላ ሸሪዓዎች ረሱሉ ሰለላሁ አለይሂ ወሰለም እንድንሰራቸው ያዘዙንና ግዴታ የሆኑብን ተግባራቶች የሚርቁ ወይ ደግሞ የሚቃወሙ ሰዎች ከሆኑ እነዚህን አይነት ሰዎች ብንርቅ ምንም አይነት ወንጀል አይኖርብንም። ፍላጎታችሁን አውቄ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ብኢድኒላሂ ተዓላ ለእናንተ ይጠቅማሉ ያልኳቸውን ዲናዊ መልእክቶችን በሙሉ ወደ እናንተ ከማስተላለፍ ኢንሻአላህ ወደ ኋላ አልልም። ወሰላሙ ዓለይኩም ወረሐመቱላህ ወበረካቱ። ከወደዳችሁት ሼር አድርጉ። የምትፈልጉት ነገር ካለ ኮሜንት ላይ አሳውቁ። ማሻ አላህ ቲዩብ፣ ዓብዱልዓዚዝ ደሊል ነበርኩኝ። ወሰላሙ ዓለይኩም ወረሐመቱላህ ወበረካቱ።